እንደምናመሻችሁ ተመልካቾቻችን ከለተይ ቢዝነስ ምጣኔ መጣኔ አጠገቦሽ ጋር ናት ነይል በላይነ ነኝ። በቅድሚያም ከኢትዮጵያ ንግድ ባንክ ያገኘናቸው የውጭ ሀገራት የገንዘብ ምንዛሬ ተመን፣ ከብሔራዊ ባንክ ያገኘነው የወርቋጋ ተመን እንዲሁም የእለቱን የነዳጅ ዋጋ ተከታተልን መለስ የአፍሪካ ልማት ባንክ የ40 ሚሊዮን ዶላር የንግድ ፋይናንስ ዋስትና ብድር ለዳሽን ባንክ ማጽደቁን አስታወቀ። የአፍሪካ ልማት ባንክ ለዳሽን ባንክ የ40 ሚሊዮን ዶላር የንግድ ፋይናንስ ዋስትና ብድር ያጸደቀ ሲሆን፣ የባንኩ ልኡክ ቡድን አባላት በዳሽን ባንክ ዋና መስሪያ ቤት በመገኘት የስምምነቱን ፊርማ ተፈራርመዋል። መሰረት ነቃ አህጉራዊው የአፍሪካ ልማት ባንክ ያደረገው የዋስትና ብድር ኢትዮጵያን የፋይናንስ ዘርፍ ለማጠናከር አነስተኛ መካከለኛ ኢንተርፕራይዞችንና የሀገር ውስጥ ኮርፖሬሽኖችን ለመደገፍ ያለመ ትልቅ እርምጃ መሆኑን ተቋማቱ በሰጡት ጋዜጣዊ መግለጫ ጠቅሰዋል። ዳሽን ባንክ ያገኘው ድጋፍ የገቢና የውጭ ንግድ ፋይናንስ መስፈርቶችን እንዲያሳልጥ የሚያደርግ መሆኑንም አመላክቷል። የንግድ ፋይናንስና ዋስትና ብድር መሰረት የአፍሪካ ልማት ባንክ በዳሽን ባንክ ለሚቀርቡ የክፍያ የንግድ ፋይናንስ ዋስትና ብድር መሰረት የአፍሪካ ልማት ባንክ በዳሽን ባንክ ለሚቀርቡ ክፍያ ላልተከፈለባቸው ከንግድና ከዋና ፋይናንስ ጋር ለተገናኙ ሰነዶች የባንክ ፈቃድ ዋስትና ይሰጣል ተብሏል። ይህ አይነቱ የትብብር እንቅስቃሴ ማድረግ ያስፈለገው የኢትዮጵያን ባንኮች የሚያጋጥማቸውን ተግዳሮቶች ለመቅረፍ ከዓለም አቀፍ ባንኮች በቂ የብድር አማራጮች ባለመኖሩ፣ ደንበኞቻቸውን በተፈለገው መጠን የመደገፍ አቅማቸው ውስን በመሆኑ እንደሆነም በእለቱ ተነስቷል። በጉዳዩ ላይ ለጋዜጠኞች ማብራሪያን የሰጡት የዳሽን ባንክ ዋና ስራ አስፈጻሚ አስፋው አለሙ የተደረገው ስምምነት የውጭ ንግዶችን ለማሳለጥ አይነተኛ ሚና ያለው ስምምነት ስለመሆኑ ጠቅሰዋል ሚሊዮን የባንካችን ለደንበኞች የምንከፍላቸው የምንከፍታቸው ኤልሲዎችን ወይ ሌተር ኦፍ ክሬዲቶችን በተመለከተ እና የውጭ ንግዳችንን የምናሳልጥበትን ሁኔታ የበለጠ የሚረዳ የጋራንቲ ስምምነት ነው የተፈራረም ነው ማለት ነው። ዛሬ ይሄ አርባ ሚሊዮን ይባል እንጂ ፕሮጀክት ያደረግ ነው። በዚህ በአርባ ሚሊየን ሚሊዮን የክሬዲት ሊሚት እስከ ሁለት መቶ አርባ ሚሊዮን የሚሆኑ ትራንዛክሽኖችን ሳፖርት የሚያደርግ ወይም ደግሞ ለውጭ ባንኮች እነሱ ኦን ቢሃፍ ኦፍ ዳሽን ባንክ ጋራንቲ የሚሰጡበት ገንዘብ ሳናሲዝ ጋራንቲ የሚሰጡበትን ስምምነት ነው የፈጸምነው፣ ማለት ነው። የአፍሪካ ልማት ባንክ እየፈቀደው የንግድ ፋይናንስ ዋስትና ብድር ኢትዮጵያን የግብርናና የማንፋክቸሪንግ ዘርፎችን ለማነቃቃት ወሳኝ የሆኑትን ማለትም ምዳበሪያን፣ ፋርማሲውቲካል፣ የፀሐይ ኃይል ፓነሎችንና የእርሻ ማሽነሪዎችን ጨምሮ ሌሎች አስፈላጊ እቃዎችን ወደ ሀገር ውስጥ ለማስገባት ድጋፍ ያደርጋል ተብሎ የሚጠበቅ መሆኑም ተመላክቷል። ዋና ስራ አስፈጻሚው ከአፍሪካ ልማት ባንክ ጋር እየተደረገው የንግድ ፋይናንስ ዋስትና ብድር ስምምነት ለመጽደቁ አድናቆታቸውን ገልጸው ይህ መሆኑ በሀገራዊና በዓለም አቀፍ ደረጃ የንግድ አገልግሎቶችን ለማስፋት የሚኖረው ጠቀሜታ ጉልህ ነው ብለዋል። ይህን መሰል ስምምነት ለማድረግ እንደ ተቋም ያለፉበትን የስራ ክንውን የሚገልጹት ስራ አስፈጻሚው ስምምነቱ ዋስትና ያቀረቡበት ወይም ማስያዣ ያቀረቡበት ስምምነት ሳይሆን በባንኩ ላይ ባደረ እምነት እየተፈጸመ ነው ብለዋል። ወደዚህ ስንገባ በጣም ብዙ ፕሮሰስ አልፈናል። ምክንያቱም ይሄ ዋስትና ያቀረብንበት አገልግሎት ወይም ደግሞ ስምምነት አይደለም በባንኩ ላይ ባላቸው እምነት ነው ማለት ነው። ስለዚህ የባንኩን አስተዳደር በአጠቃላይ ኮርፖሬት ገቨርነንሱን፣ ኦፕሬሽናል ስታንዳርዱን፣ ስትራቴጂክ ዳይሬክሽኖቹ በሙሉ መዝነው ለዚህ ውሳኔ እነሱን በቅተዋል። እኛም ደስተኛ ነን፣ ዛሬ ተፈራርመናል ማለት ነው። ስለዚህ በዳሸን ባንክ በኩል የሚከፈቱ ሌተር ኦፍ ክሬዲቶች በተጨማሪ ሌሎች ጋም አለን ግን በተጨማሪ ተጨማሪ ኃይል ይሰጠናል ማለት ነው። ዛሬ የውጭ ባንኮች ከዚህ ያሉ ደንበኞች ለሚያስመጧቸው እቃዎች ኤልሲውን ወይም የዋስትና ሰልፍ በሚከፍቱበት ጊዜ ዋስትና ይጠየቃሉ፣ ገንዘብ ይጠየቃል። ስለዚህ ያንን በሙሉ የሚሰብር ነው ማለት ነው። ስለዚህ ትልቅ ትልቅ መርታ ወይም ደግሞ እንደምታ ያለው በተጨማሪም ዳሽን ባንክ በዚህ አጋርነት ያገኘው መልካም ተሞክሮ በአፍሪካ ቀዳሚ ባንክ ለመሆን ላስቀመጠው ግብ ወሳኝ መሆኑን አስፋ ለሟክለው ተናግረዋል። ዳሽን ባንክ ከአፍሪካ ልማት ባንክ ጋር ያለውን አጋርነት በማጠናከር ሀብቱንና አቅሙን ተጠቅሞ የኢትዮጵያን አነስተኛና መካከለኛ ኢንተርፕራይዞችን የግብርናና ማኑፋክቸሪንግን ጨምሮ በሌሎች ለውጤታማ የኢኮኖሚ ዘርፎች የሚያደርገውን ድጋፍ አጠናክሮ እንደሚቀጥልም በለቱ ተነስቷል። ወደ ውጭ ዘገባዎች ስናልፍ በቻይና ማኒፋክቸሪንግ ዘርፉ ወደ 49 በመቶ ዝቅ ማለቱ ተነገረ። ዘርፉ የዶናልድ ትራምፕ ታሪፍን ተከትሎ በመቀዛቀዝ ላይ መሆኑን ሲኤንኤንን ጨምሮ የተለያዩ የዓለም አቀፍ መገናኛ ታሪዎች በመዘገብ ላይ ናቸው። በአሜሪካ መንግስት የተጣለው ከፍተኛ የንግድ ታሪፍን ተከትሎ በቻይና ማኒፋክቸሪንግ ዘርፉ እየተጎዳ ሲሆን ዘርፉ ካለፉት 16 ወራት በበለጠ በከፍተኛ ፍጥነት በመቀነስ ላይ መሆኑን ዘገባዎች ጠቁመዋል። የቻይና ብሔራዊ ስታስቲክስ ቢሮ በዛሬው ዕለት የቻይና ማኒፋክቸሪንግ ግዥ አስተዳደር ኢንዴክስ ያወጣውን መረጃ ዋቢ በማድረግ ይፋ ባደረገው ሪፖርት ደግሞ በዘርፉ ላይ የሚታየው መቀዛቀዝ ካለፈው ተመሳሳይ ወር ጋር ሲታይ አንድ ነጥብ አምስት ቅናሽ ያሳየ መሆኑን ገልጿል። በኢኮኖሚክስ ቋንቋ ከ50 በመቶ በላይ ያለው አመላካችነት የኢኮኖሚ መስፋፋትን የሚያመላክት ሲሆን ከ50 በታች የሆነ እንደሆነ ደግሞ የዘርፉን መቀዛቀዝ የሚያመላክት እንደሆነ ባለሙያዎች አስረድተዋል በሚል የዘገበው ሲኤንኤን ነው። አሜሪካ ከጣለችው ታሪፍ በቀን 2 ቢሊዮን ዶላር እያገኘች ነው ሲሉ ፕሬዚዳንት ትራምፕ ተናገሩ። ፕሬዝዳንቱ ይህን ቢሉም የአልጀዚራ ዘገባ እንደሚያመላክተው ከሆነ ደግሞ አሜሪካ ከታሪፉ በቀን ከ192 ሚሊዮን ዶላር ያላነሰ ገንዘብ በማስገባት ላይ ትገኛለች። በሌላ በኩል ዘገባዎቹ ፕሬዚዳንቱ የጣሉትን ታሪፍ ተከትሎ አሜሪካ ከውጭ በሚገቡ እቃዎች ላይ የሚታገኘው ገቢ መጠናዊ ጭማሪ በማሳየት ላይ ነው ብለዋል። ባሳለፍነው ሳምንት አርብ ከዩናይትድ ስቴትስ የንግድ ዲፓርትመንት የወጣው መረጃ እንደሚያመላክተው ከሆነ አሜሪካ በየለቱ ከ285 ሚሊዮን ዶላር ያላነሰ ገንዘብ በማስገባት ላይ ስትሆን እስካሁን ድረስ በተያዘ ወር በድምሩ 16.1 ቢሊዮን ዶላር ገንዘብ አስገብታለች። የአሜሪካ እለታዊ የቀረጥ ገቢ ገንዘብ በጥር ወር ከመጣው 128 ሚሊዮን የአሜሪካ ዶላር ከፍ ያለ መሆኑን የአሐዝ መረጃዎች አመላካች ናቸው። የአሜሪካው ፕሬዝዳንት የጣሉት የንግድ ቀረጥን ተከትሎ በፖለቲካል ኢኮኖሚ ተንታኞች ዘንድ የዓለም የንግድ ስርዓት በመዛባት ላይ ነው። ዓለም አቀፉ የገንዘብ ድርጅት አይ ኤም ኤፍ ባወጣው ሪፖርት ደግሞ የዓለም ኢኮኖሚ ወደ አጣብቂኝ ውስጥ እየገባ ነው ማለቱን በማስታወስ የዘገበው አልጀዚራ ነው። ተመልካቾቻችን፣ የዕለቱ የቢዝነስና ምጣኔ ሀብት ዘገባዎችን ይመስሉ ነበር። ስለተከታተላችሁን አመሰግናለን።